አይደል ታዲያ ረበስማ አቤት አብይ አህመድ ግን ተጫወተበት ይህን ሰውዬ በእውነት ተጫወተበት ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳ አጀንዳ ያልሆነ የራሱን ጥቅም የሚያሳድድ የስርቆት አጀንዳ ውስጥ በደንብ ተነክሮ እንድትሰግድ ነው የሚያደርገ ሳክሮ አድሮ ፊቱ ምን ይመስለው እንደዚህ አብጦ አምባሻ መስሎ ነው የሚመጣው እናውቃለን ይሄ ምን እንደሚመስል ጌታ ሆዱን ይዩት ምን እንደሚያክል በጣም የሚግብ አፒታይቱ ይሄን አይባልም አሉ ይህንን ከርሱን ለመሙላት የሌላ ሰው መንግስት ላይ ቁጭ ብሎ ይህንን ቢያወራ እንደዋት ሊስት እሺ እንላለን። የአብይ አህመድ ፍርፋሪ እየለቀም የትግራይ ህዝብ የፖለቲካ ያረጃ አስተሳሰብ ወጥቶ እንደ አዲስ መቀረጽ መቻል አለበት። አደገኛ አስተሳሰብ በስፋት ስላለ አብይ አህመድ ሶፍስቲኬትድ አይደለም የፖለቲካ ድንክ ነው የሚለን አረ፣ አብይ አህመድ አንተ ላይ ሶፍስቲኬትድ ሮል ጌታቸው ረዳለ አብይ አህመድ በጣም ሶፍስቲኬትድ የሆነው ጌታቸው በራሱ እንኳን የወንጀል ኢንተርፕራይዝ ነው አለው። የወንጀል ኢንተርፕራይዝ እነ ምግበ ወደ ተራ የወርቅ ንግድ ገብተው ሲያወቁ በመሶሜ ላይ የሚቆጠር ብር የዘረፉ ሰዎች ወርቅ የዘረፉ ነው የሚሉ የወንጀል ኢንተርፕራይዝ ነው ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን፣ አሁን እዚህ ላይ የምንለማመጥበት ጊዜ የለም። ወዝ ነበረው የሆነ የደስ ደስ ነበረው። አሁን ስታዩት ነፍሰ በላ ነው የሚመስሉት። እንደ አብይ በሆነ ጥባጥቤ የተጫወተበት ቦድካ እያንጠባጠበ የሆነ ድራግ ምናምን እየሰጠ ጢባ ጢቤ አዋረደው። ተያይዘናል እኮ ተያይዘናል፣ የምሬን ነው። ሰላም ለእንደዚህ አይነት ሰዎች፣ ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆነው። የባከነ ብዙ ገንዘብ አለ። የትግራይ ዲያስፖራ መጠየቅ መቻል አለበት። ስድ ስድ አሳዳጊ የበደለህ ማለት ጌታቸው ነው እንኳን አይደለም። በስነስርዓት መልበስ፣ በስነስርዓት ማውራት፣ በስነስርዓት መጉረስ የማያውቅ እንዴ! የሰውየው ትቢት፣ ትቢት አይደለም። እንደዚህ ያለው ተራ ተራ ዱርዬ፣ ጌታቸው ረዳ እዛው ቡና ቤት ላይ ሂደህ አውራው ጠላ ቤት መጠጥ ቤት የሚወራና ሚዲያ ላይ የሚወራ እንኳን አታቅ። እንዴት ራስን እንዳዋርድ፣ እንዴት እንደተናቅ፣ እንዴት እንደተጠላህ፣ ሰው እንዴት እንደተጸየፈ ብታውቅ ራስን ትገድል ነበረ። እንኳን አይደለም ኖርማሉ የአብይ አህመድ ቪክተም የሆነው የኢትዮጵያ ሕዝብ በብልጽግና ማዕድ ላይ የሚቀመጡት ተጸይፈውሃል። አብይ አህመድ ራሱ በአንት አፍሯል። በዚህ ደረጃ ራሱን ያዋርዳል፣ በዚህ ደረጃ እንደ መጥቶ ወገኖቹን ይክዳል ብዬ አላሰብኩም ብሎ አብይ አህመድ ራሱ አፍሮባል። የህወሀት አመራር እድር መቆጣጠር ይፈልጋል፣ ማህበር መቆጣጠር ይፈልጋል፣ ቤተክርስቲያን መቆጣጠር ይፈልጋል። መቆጣጠር የማይፈልገው ባህል፣ መቆጣጠር የማይፈልገው የህብረተሰብ ህይወት መስክ የለም። ፓርቲዎቹ ሳይቀር ህወሀት አመራር አሳሰብ ተጽዕኖ ስር ናቸው። ህወሀትን የራሴ ድርጅት ነው ብለው የሚያምን በሚሊዮኖች የሚቆጠር የትግራይ ተወላጅ ነበር። የከዳቸው ረዳ ማለት የጌታቸው ከዳ ለውጥ ሚገርም ነው። ጌቾ ከመቀሌ የኦህዴዱን ስዩም ተሾመ፣ የአማራውን ዳንኤል ክስረት ሆኖ ቁጭ አለ። በሚቀጥለው ሳምንት ከስዩም ተሾመ ጋር ጫት ቤት ቁጭ ብለው ወይም ካገኘው ተሻገር ጋር አረቄ ቤት ሆነው ላይቭ ሊገቡ ይችላሉ የሚል ጭምጭምታ አለ። የሕወሓት አመራር ይህንን አብዩዝ እያደረገ ነው፣ ስልጣኑን ለማራዘም ሲጠቀም ነበር። መጨረሻ ላይ ወደምን ወረደ? ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ

እኔ ያልኩት ብቻ ነው ትክክል የሚል እነ ዳንኤል ክብረት ራሱ ተጸይፈው ውሃል። ማንም ጀግና ያለ የለም፣ ማንም ያጨበጭበልህ የለም። ከምድረ በዳ ከመንገድ ተለቅሞ የገባ ምንም አይነት ስርዓት ያልተማረ፣ ምንም አይነት ሜንቶር ያልተደረገ፣ ትግልን የማያውቅ፣ በመከራ ያልተፈተነ፣ በነገሮች ሁሉ ተፈትኖ ያላለፈ ተራ ድሩዬ፣ ተራ ወሮ በላ ስታስገባ ስዋት ጌት ጌታቸው ረዳ በግርግር በማደናከር ለዩቲሊቲው ሲል ለመብላት ሰነፍ ስለሆነ ሰርቶ ስለማይበላ በነፃ መቀለብ የሚፈልገው የሰው ሸክም ስለሆነ ጌታቸው ረዳ ኢዚ ወይ ፓርቲውን ተቀላቅሎ እየሰከረ ከእንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ ግን የህዝብን አጀንዳ የህዝብን ጉዳይ ወደ ጎን ስቶ የራሱን ጥቅም የሚያሳድድ ኃይል ወደ መሆን የመጣው የህዝብ ወኪልም አድርጎ ህዝብንም እንዲሰግድለት አድርጎ ህዝብ አንድም አይነት የተቃውሞ ምልክት እንዳያሰማ አፍኖ የበሻሸዋ ራዳ ብዮት አህመድ ግፈኛ ነው። አረቂያ ጠጥቶ እንዲህ አስለፈልፈዋል። ባሪ አጋዡን አይወድም ይባላልና የብልጽግና ፈቀላጤዎች ከኛ የበለጠ መንታ ምላስ መጣብን ብለው ቆዝመዋል አሉ። ምክንያቱም ከሂሳቡ ይጋራቸዋል። ያገኙት የነበረውን ትኩረትም ይሻማቸዋል። የስርቆት አጀንዳ ውስጥ በደንብ ተነክሮ በዛ ማጭበርበሪያ ራሱ ነፃ ለማድረግ የሚሞክርበት ሁኔታ አለ። የህወሀት አመራር ዜጎች የሚመስላቸውን ተናግረው ድርጅታቸውን ወቅሰው ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር አደረጃጀቶች በሙሉ ተቆጣጥሮ በዚህ መልኩ እንድትሰግድ ነው የሚያደርገ በጣም የሚግብ አፒታይቱ ይሄ ነው አይባልም አሉ። ይሄንን ከርሱን ለመሙላትና ያለውን አዲክሽኑን ሳቲስፋይ ለማድረግ ነው ፓርቲውን እንደ መዥገር የተጠበቀበት። ምን እንደሚመስል ጌታ ሆዱን ይውት። ምን እንደሚያክል ሰማችሁ። በባህሬ የሚመስለኝን ከመናገር ወደኋላ አይደለም፣ አያስብም። አንድ ሰው እኮ አሳቢ፣ አስተዋይ፣ ነገሮችን የሚያመዛዝን ጥበበኛ ሰው ቢሆን የሚመስለውን ቢናገር አትሊስት ቢናገር ካፉ መጥፎ ነገር አያወጣም። ይሄ ግን እንደፈለገ የሚናገር አንድ ዲስፕሊን ማነር የሌለው ስርዓትን ያልተማረ ያልተቀጣ ዲስፕሊን ያልተደረገ ያልተኮተኮተ እንደፈለገ የሚናገር ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው ሰው። ይሄ አደገኛ ነው። ሰነፍ አስተሳሰብ የተጠናወተው ብዙ አለ። እነዚህ ሰነፍ አስተሳሰብ ያላቸው ሰዎች የትግራይ ህዝብ የፖለቲካ ኮንሽስነስ እንደ አዲስ መቀረጽ መቻል አለበት፣ ያረጃ አስተሳሰብ ወጥቶ አመራር መቀየር መቻል አለበት። ሰላሙንም ተጠቃሚ እንዳይሆን የልማትም ተጠቃሚ እንዳይሆን ትናንት ማታ የከዳቸውን ቃለ ምልልስ የተመለከተች አንዲት የጠጅ ቤት አዝማሪ ምኖ አምና በሞት ኩንዲ እንዳማረብኝ የመጠጥ በሽታ እንዲ ሳይጠናብኝ እያለች ነበር ያንጎራጎረችው አሉ። ይህ አመራር አሁንም እኔ ነኝ ማውቀልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል፣ አሁን በኋላ ማጨረር ይቻላል። ይህ አመራር ግን ስልጣኑና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረግ አመራር፣ አሁንም ሰላም ደፍርሶ ቢሆን ህዝብ ለአደጋ አጋልጭም ቢሆን ህልውና ያስቀጥላለሁ ብሎ ሲፍጨርጨር በተግባር እየታየ ነው። ነገር በሙሉ በትልቁ በሚያደርገው በነፍሰ ገዳዩ በአብይ እግር ስር ተቀምጦ ነው ይህን እየነገረን ያለ። የሚያስደንቀው እሱ ነው። አብይ አህመድ ሌይንስ ሙላ ፓርቲዎች እንኳን እንዲኖር የማይፈልግ ተቃዋሚዎቹ ሁሉ አጥፍቶ፣ አሳዶ፣ አባሮ እንደ እንዳ ልደቱ ያለ የሰላም ታጋዮች እንኳን ቲኬት ቆርጠው ነፍሰ ገዳይነቱን እያወቁት አረመኔነቱን እያወቁት አገሬ እጀ እታገላለሁ ሲሉ የአውሮፕላን ውስጥ እንዳይገቡ እያስፈለከለ ያለው የአብይ አህመድ ማዕድ ተቀምጥሎ ይህንም እየነገረን ያሉት የሌላ ሰው መንግስት ላይ ቁጥሎ ይህንም ቢያወራ እንደዋት ሊስት እሺ እንላለን። የአብይ አህመድ ፍርፋኔ እየለቀም ህወሀት ራሱን ባልቀየረበት ኢንቫይሮመንት ይህ አመራር ከራሱ ጥቅም ከዘረፋ ኔትወርኩ በላይ የህዝብን አጀንዳ አጀንዳ አድርጎ መቀጠል ዝግጁ ባልሆነበት ኢንቫይሮንመንት መቆየት የሚችል አይመስለኝ። ይሄ ህወሀት አመራር ጥፋት ብቻ አይደለም እነዚህ የፈጸሙብን። ስለዚህ ነገ ተነገ ወዲያ እንበቀላለን የሚል አሳሰብ ቦትም ነገ ተነጎዳ ካልተበቀል በስተቀር ሰላማችን አይመልስም ብሎ የሚያስብ ሰው አለ። ከኔ ወገንም ሰው እምነቱን ሲያጎድል የትግል አጋሩን ሲከዳ እንደማየት የሚያሳምም ነገር የለም። ላህያ ፈሳ አፍንጫ አይያዝም። ከአሁን ወዲህ ከብልጽግናው ገረድ ጌቾም ቁም ነገር አይጠበቅም። ጌታቸው የከዳው ህወሓትን ሳይሆን የትግራይን ህዝብ ነው። የአማራና የትግራይ ህዝብ ከምንጊዜውም በላይ አንድ ሆኖ የሚታገልበት ጊዜው አሁን ነው። ስለዚህ ለእኔ ህልውና፣ ለእኔ ስልጣን፣ ለእኔ የዘረፋ ኔትወርክ ሲባል በትግራይ ህዝብ ስም ጦርነት አካሂዳለሁ የሚል አደገኛ አስተሳሰብ በስፋት ስላለ መገረዝ ያለበት አስተሳሰብ አይደለም? ታዲያ ኧረ በስመ አብ! አቤት አብይ አህመድ ግን ተጫወተበት። ይህን ሰውዬ በእውነት ተጫወተበት። በስመ አብ ወልደ መንፈስ ቅዱስ አብይ አህመድ ሶፍስትኬትድ አይደለም የፖለቲካ ድንክ ነው የሚለን አ አብይ አህመድ አንተ ላይ ሶፍስቲኬትድ ሯል ጌታቸው ረዳለ አብይ አህመድ በጣም ሶፍስቲኬትድ የሆነው ግን ይሄ ሰውዬ በረሃ ውስጥ ጥሩ ስለ አብይ ሲለን የነበረውን ተመልከቱት። ግርማ ነበረው፣ ይ ሰውዬ ወዝ ነበረው፣ የሆነ የደስደስ ነበረው። አሁን ስታዩት ነፍሰ በላ ነው የሚመስሉት አብይ በሆነ ጥባጥ የተጫወተበት ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ ሰባ ስድስት ፐርሰንቱን የኤርትራ ሰራዊት ፈጽሞታል የሚል ከበቀል ስሜት ውጭ ሌላ እምነት የሌላቸው የተወሰኑ ውሱን ቁጥር ያላቸው የሰራዊት አመራሮች አሉ። እነሱ ዘጠና ኪሎ ሜትር ርቀት ላይ ሆነው የሚመሩት ጦርነት ከአቅማቸው በላይ ሆኖባቸው ያፈገፈጉ ሰዎችን ሳይቀር የሚረሽኑ ሰዎች አሉ። ያዳ ነው ጌታቸውን፣ ያዳ ነው ከዚህ ሁሉ መዓት፣ ያዳ ነው። በርካቶች መስዋዕትነት ከፍለው ጀነራሎች መስዋዕትነት ከፍለው ያዳኑትን አንተ ጥቅፍታና በቃ ለአብይ እጅ ስጥ ነው። ህወሓት ነገር ከነገ በኋላ እነሱን ማፍረስ ላይ የወንጀል ኢንተርፕራይዝ ማለት እኮ ጌታቸው ረዳ የነበረበት ወንጀል ኢንተርፕራይዝ ውስጥ ነበር። መቼ ነው አባል የሆነው? ቆይቷል እኮ አስራ ምናምን ምት አይሆንም አባል ከሆነ የወንጀል ኢንተርፕራይዝ ስራ አስፈጻሚ ነበር። የወንጀል ኢንተርፕራይዝን ወክሎ ፕሬዚደንት ሆኖ ነበር። ተያይዘናል እኮ ተያይዘናል፣ የምር ነው። ከዚህ በኋላ ምንም የቀረው ነገር የለም። አላማው የኤርትራን ሰራዊት እናፍርሰው የሚል ነበር። በእኛ በኩል ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነፃነት አሁንም እስከ መጨረሻው እሰዋለሁ ያለ መፎክር ጀር ወርቅ ንግድ ነው ያለኸው መባል ያለበት እነ ምግበ ወደ ተራ የወርቅ ንግድ ገብተው ሲያወቁ ጥባ ጥቤን የተጫወተበት ቦድካ እያንጠባጠበ የሆነ ድራግ ምናምን እየሰጠ ጢባ ጥቤ በቃ ዋረዱ። አሁን ይሄ ሰውዬ ስለ ጽድቅ ነው ይህንን እያደረገ ያለው? ስለ ስልጣን ብሎ የብልጽግናን ፍርፋሪ እየበላ ስለ ስልጣን ስለ እግዚአብሔር መንግስት ነው ይህንን እያደረገ ያለው? ስለ ስልጣን እኮ ነው። እንዲያለ ውርደት ውስጥ ገብቶ አብይ አህመድን አጸዳድቶ የእሱን እንኳን ህይወት ያዳኑትን ጀነራሎች፣ የተተዉትን ወጣቶች ደማቸው ላይ እየቀለደ ያለው ስለ ስልጣኑ እኮ ነው። ጀነራል ምግበይ ተወልደ ምናምን ሲሏችሁ የአብይ አህመድን ሰራዊቶች ስለነሱ እነሱ እየነገረ እንደሆነ አስቡ። የሰርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርገው ሲሉት እንደገና የመሥዋዕትነት ይህን ወጣት ሊዳርጉ ሲንቀሳቀሱ ማለት እና ኃይለሥላሴ በመስሉ የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግነት ነው። ጦርነቱ ከማን ጋር ነው? ከጀነራል ምግባይ ጋር ነው። ምግባይንም ይሰድበዋል፣ ያው አሽሙር ነው። ዋናው ግን ማንነቱ ማንም ያውቋል፣ ጠላትም ያውቋል፣ ወዳጅም ያውቋል ጎንደር እየተዋጋ ነው፣ ፋኖ እያገዘ ነው፣ የፋኖ ኮማንደር ነው ያልበዚህ በዚህ ተራ ወርቅ ነጋዴ ነው ብትል ሌላ ጉዳይ ሚሰማ የለም። ያው እነዚህ አሁን ፋና ላይ እየመጡ ያሉት ሳክሮ አድሮ ፊቱ ምን ይመስሉ እንደዚህ አብጦ አምባሻ መስሎ ነው የሚመጣው፣ እናውቀዋለን። ይሄ የአስተሳሰብ መሀን መሆን ከባድ ነው። መሀን በቃ በወንጀል ተነክረው በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብሎ የሚያስቡ ሰዎች ግርግር በፍጹም እንዲራቅ አይፈልጉም። ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አሳሰብ የወለደው ነው። እንኳን አይደለም በሥነ ሥርዓት መልበስ፣ በሥነ ሥርዓት ማውራት፣ በሥነ ሥርዓት መጉረስ የማያውቅ ኢትዮጵያ ሀገር የሚል ፍላጎት ስላለ ብቻ ሀገር ሊቀጥላል። አማራና ትግራይ ልማት የማይፈልግ ሀገር ስለሆነ ነው። ዝም አማራ ኢትዮጵያ ሀገር የሚል ብቻ ሳይሆን ልማት ስለማይፈልግ ነው። ኦሮሚያ የሚባል አልጠራም። አሁን እሱ እየተናገረ ያለው የትግራይ ሕዝብ ይሰማኛል ብሎ አይደለም። እየተናገረ ያለው የብልጽግና ፕሮፓጋንዳ አብይ አህመድን ለማስደሰት ነው እየተናገረ ያለ አብይ አህመድን አስደስቶት የለመደውን ፍርፋሬ እንዲጥልለት ነው እንጂ በጌታቸው ረዳት በሱ ፉጨት የሚሰበሰብ ሰው አለ ብሎ አይደለም። የኢትዮጵያ ሕዝብ አለም የብልጽግና አልከሮች ተጸይፈውታል ወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው። ግንባር አዛዥ ነኝ እልሀለሁ የሆነ ነገር አወራ ወርቅ ሲዘርፍ ነው የሚሉት እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥሩ። ቢኮዝ የወንጀል ኔትወርክ ነው የወርቅ ንግድ ውስጥ የሚሳተፈው። ጀነራል ጌታቸው በራሱ እንኳን የወንጀል ኢንተርፕራይዝ ነው አለ እኮ። የወንጀል ኢንተርፕራይዝ ከየመንደሩ አምጥቶ ሚኒስትር ያደረገው ከየመንደሩ አምጥቶ ፕሬዚደንት ያደረገው ከየመንደሩ አምጥቶ ስራ አስፈጻሚ ያደረገው ከዜሮ አንስቶ ማለት ነው ባልተው ቅርጥፍጥፍ ካደረገ በኋላ የወንጀል ኢንተርፕራይዝ ነው ይላል። ፋኖ እየተባለ ፋኖ እየተባለ ጠላት ነው ፋኖ እኮ እንደዚህ አድርጎሃል የሚለው ነገር አይደረግም። ፖለቲካ ሃይማኖት አይደለም። ፖለቲካ ዳይናሚክ ነው። ሃይማኖት ዶግማ ዶግማ፣ አይቀየርም። ቀይ መስመር የሚባል ማለት ነው፣ ወደዚህ ወደዚህ የማትልበት ነው። ፖለቲከኛ የህዝብን ጥቅም የሀገርን ጥቅም ነው የምታሳድደው። ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ላ ነገር የለ ከዚህ ውጭ እነዚህ የሚፎክሩት የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው የምነግርህ ናይሮ ስላሴ ሌላ ነገር የለም። ንብረት ይሰጣል መቶ ምናምን ሚሊዮን ይሸጫሉ ይላል። በተግባር የተረጋገጠ ግን የተዘረፈ ነው። ነገር ያልገባው ነገር ግን ያው እሱ ለነገሩ አንደር ኢንፍሉዌንስ ነው። ምን ያውቃል? በአልኮሆል ተገፋፍተህ ስለሆነ የምታወራው ላይገባው ይችላል። ሆነ ብሎ ዛሬ በኤርትራና በትግራይ መካከል መቀራረብ፣ መፈላለግ ስላለ ችን ለማበላሸት ነው የወጣው ለማ ለአብይ አህመድ ዙፋን ለማጽናት ነብሰ ገዳዩን አብይ አህመድ ስልጣን ላይ እንዲቆይ ለማድረግ ስድ ስዳደ አሳዳጊ የበደለህ ማለት ጌታቸው ነው። አሳዳጊ የበደ ደለው ማለት ጌታቸው ነው። በምን አይነት ኢንቫይሮንመንት ውስጥ እንዳደገ አላውቅም። ምን አይነት ወላጆች እንዳሰደጉት አላውቅም። ከወዳደር የሚባሉ ቃል የሚገልጽለት ጌታቸው የወንጀል ኢንተርፕራይዝ ነው። ከትግራይ ህዝብ ህልውና ጋር የሚያገናኝ ምንም ነገር የለውም። የወርቅ ንግድ የማጧጠፍ ኮንትሮባንድ የማጧጠፍ ነው ዋናው አሁን ፍላጎት ያለው ፖለቲካ ሊደርሽፕም። መስዋዕትና ተማምል ውሸታቸው ነው። መስዋዕትነት ፍላጎት የላቸው እነሱ መስዋዕት አይፈልጉ። በወጣት መስዋዕትነት ነው የሆነ ትርፍ ማትረፍ ይፈልጉት። ትናንት እኮ እንደዚህ ያርጎኛል እንደዚህ ያርጎኛል። እና ፖለቲካ ተቀያሪ ነው። ፖለቲካ ሃይማኖት አይደለም፣ ተቀያሪ ነው። የኢትዮጵያ ፖለቲካ ማን ነው ዘው ብሎ የሚገባበት? አትክልት ኒውትሪሽንስት ይሆናል። ኒትሪሽን ባችለር ዲግሪ ያለኝ ይላል እና ካድሬ ይሁን እሺ አፓርትመንት ይሰጠኛል ኮንዶሚኒየም ይሰጠኛል መኪና ይሰጠኛል ቡድን መሪ ወይ ዳይሬክተር ሆናለሁ እሺ ከዛ ካድሬ ይሆናል ኮል ኮል የት ነው የተማርኩ ፎሬስተሪ የት ወንዶ ገነት ወንዶ ገነት ፎሬስተሪ ተምሩ ካድሬ ሆኑ ይመጣል ኃይለ ሥላሴ ነው የሰረቀው ብዬ መናገር ስችል፣ ምክሩ ነው የሰረቀው ማለት ተወልደን ይሄን ያደርገው ማለት ስንችል፣ ይህን ባለ ማለታችን ምክንያት ሁሉም የትግራይ ጸጥታ አመራር ተጠርጣሪ የሚሆንበትን ኢንቫይሮመንት ከመፍጠር የራሴ አስተዋጽኦ አድርጌያለሁ። ይሄን የክራይም ኔትወርክ ማስቀጠል ነው ይፈልገው። ቢያንስ ንስሓ ይግባ። አያችሁም? ንስሓ ነው የሚገባው። ቢያንስ ንስሓ ይግባ ንስሐ የወንጀል ማጽጃ ሆነ ዴ ንስሐ ወንጀል ኛ በቃ ንስሐ ስለገባ ከወንጀሉ ይጸዳል። የጌታቸው ረዳ ቁጣው በጀነራል ምግበይ ላይ፣ በኮሎኔል ተወልደ ላይ ያለው ቁጣ ምን መሰላችሁ? ለአብይ አህመድ ሰራዊት አለኝ፣ እሱን እሰጥሃለሁ፣ ኤርትራን ታፈርሳለህ፣ ቀይ ባህርን ትወስዳለህ፣ ለአብይ አህመድ መስዋዕት ለማድረግ ለአብይ ቃል ገብቶለት ነበር አልተሳካለትም። በእነዚህ ጀነራሎች ምክንያት ይሄ ወጣት በከንቱ አይሞትም፣ አደራ፣ በከንቱ እንዳይሞት እያሉ የሚቆረቆሩለት ጀነራሎች አላስነካ ስላሉት በዛ በቀል ነው የሚናገረው አሁን ከገሌ ጋር አብረን ከፋኖ ጋር አብረን ከገሌ ጋር አብረን የሚል ፉከራ ተሰማለ። ያችን የክራሚ ኔትወርክ የማስቀጠል ፍላጎት እንጂ የፋኖ አጀንዳ ከትግራይ ህዝብ አጀንዳ ጋር ምን ያክል ይገናኛል ብሎ ተንት ነው ማለት ነው። የትግራይ ህዝብን ብሔራዊ ጥቅም ማዕከል ካረክ ቢያንስ ቢያንስ ከፌዴራል መንግስት ጋር ይጀምር ከሆነ አሟጠህ ለመጨረስ ነው መንቀሳቀስ ያለው። ከሁላ ኃይል ጋር አይደለም ተሰራ በኢትዮጵያ ፖለቲካ ሳይንስ ተመርቆ ፖለቲከኛ የሆነ ስንት ነው? ኢትዮጵያን ያስተዳደረ ማን ነው? ሌተናል ኮሎኔል አብይ አህመድ አሊ በአቋራጭ መጥቶ ጠቅላይ ሚኒስትር ሆነ። ሻለቃ ተመስገን ጥሩነህ የኢንሳ ጥበቃ ኃላፊ የነበረው መቶት ምክትል ጠቅላይ ሚኒስትር ሆነ። ይሄ ነው የኢትዮጵያ ሪያሊቲ። እነዚህ ጉድ ግን ድራማቸው አያልቅም፣ ድራማቸው አያልቅም። ማሰልጠኛ አቋቁመናል በጣም ከዚህ በኋላ የሰለጠነ የተማረ ብቻ ነው ስልጣን ላይ የሚመጣ ፖለቲካ ሳይንስ ነው። የብርሃን ልጆች በብርሃን ነው የሚንቀሳቀሱት ነው የሚለው መጽሐፉ ይለኛል። በጨለማ መንቀሳቀሱ የሚፈልግ ኃይል ብርሃን ከበራ በጣም ይጨንቀዋል። ሰላም ለእንደዚህ አይነት ሰዎች ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆነው እንደዚህ ያለ ተራ ድሩዬ ጌታቸው ረዳ ልንገርህ፣ አብይ አሕመድ በጣም ነው የሚንቅፍ። በአንተ ፊት ሰው ቁም ነገር እንኳን አያውራም። ወሬኛ ሀሜተኛ እንደሆን ካውቀዋል አንተ ለቁም ነገር የማትታመን እንደ ተራ ወሮ በላ ተራ ድሩዬ መሆንን አውቀዋል። አንዱም ከተናገርከ ውስጥ እውነትነት የለውም። አብይ ደግሞ ይህንን ጠንቅቆ ያውቃል። እየተጫወተብህ ነው፣ እየተበቀለ ነው፣ እያዋረደ ነው እንጂ አብይ አሕመድ ከተናገርከ ውስጥ አንዱም እውነት እንደሌለ ጠንቅቆ ያውቃል። አንተ ራስን ስታዋርድ ቁጭ ብሎ ሊስቅብህ ካልሆነ በስተቀር የተናገር ከሆነ ነገር ውስጥ አንድም እውነት የለም። ጥቂት ሰዎች እንደፈለጉ የሚዘውሩት ስርቆት ውስጥ የገቡት ጥቂት ሰዎች ግን ሆስቴጅ አድርጎታል ሁሉም። ምክንያቱም ትልልቅ የጦር መሪዎች እዚህ ዘረፍ ውስጥ ስለተገኙ ጉዳችን እንዳይወጣ ብለናል። እኔም ራሴ የምር ተስማማሁበት። ይሄ ኔትወርክ ነው የክራይም ኔትወርክ ነው የምልህ። እስከ ቅርብ ጊዜ ድረስ የድርጅቱን ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት። ፖለቲካው አዲስ አይነት አስተሳሰብ ይፈልጋል። የውር ድንበር ጉዞ ከአሁን በኋላ አይሰራም። አገርን ማሻገር የሚችሉ ፖለቲከኞችን ማፍራት አለብን። ወጣቶችን እያሰለጠንን ከሄድን ነው በሚል ይህን አካዳሚ ለማቆም ብዙ ተፍጨርጭረናል። እንግዲህ እንደ እንደነ ብርሃኑ ነጋም ሰባት ስምንት ፓርቲ ቀያይሮ ሳይሳካለት ኤርትራ በረሃ ሄዶ መጥቶ የለውጥ አካል ነኝ ብሎ ኢዜማ የሚባለው ፓርቲ አቋቁሞ፣ ኢዜማ እኮ ለእነ ክንደያም እየተረፈ እኮ ነው። እንኳንም ተቋቋመ፣ ቦታ ተገኘ። የኢዜማ አማካሪ ሆኖ ቁጭ አለ። ለሌላም እየተረፈ ነው። ይነስ ይብዛም የሆነ የቅንነት ኢለመንት አለው ብዬ አምን ስለነበረ ፕሮቴክት ለማድረግ ሞክር ነበር። ዳስፓሮ ከልቡ ትግራይ ነው የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው። ይህ ኃይል የሰበሰቡ ገንዘብ የት ዋለ ብሎ መጠየቅ መቻል አለ። ማይጋሽ ይሄ ሰውዬማ እንደ እውነተኛ ቁም ነገር ቢያቅ እውነተኛ ሚስጥር ቢነገረው ኑሮ ምን ይሆን ነበር? የትግራይ ጀነራሎች የክራይም ኢንተርፕራይዝ ናቸው እያለ ይነግረናል። ዋናው ጄኖሳይደር ወንጀለኛ የሆኑ ነፍሰ ገዳይ ኢንተርናሽናል ኮሚዩኒቲ እንኳን ዋር ክራይም ብሎ የከሰሳቸው ነፍሰ ገዳዮች ጎን ተቀምጦ ማለት ነው። ከዛስ ደግሞ የዳያስፖራው ገንዘብ በመከተል የነበረውን እንዲሁ ከንቱን የባከነ ብሎ ዳያስፖራውን ካሉት አመራሮች ጋር ከድሮን ለመከላከል ያደረገውን ጥረት ይቀልድበት ያሾፍበት ነበር። ይሄ ክሪሚናል ኔትወርክ መፍረስ አለበት ብዬ ስለማምን አሁን እዚህ ላይ የምንለማመጥበት ጊዜ የለም። የውሸት አንድነት ለማስቀጠል ብዬ የትግራይ ህዝብ ያስከፈልኩትን ዋጋ ቃሉ መጋለጥ ያለበት ይሄ ኔትወርክ አሁንም የተገኘችውን ፈረንካ ለጥፋት ማስፈጸሚያ ከመዋል ከመሀል ውጭ ሌላ አላማ የለውም። ሌላ ፍላጎት የለው። የባከነ ብዙ ገንዘብ አለ። የትግራይ ዲያስፖራ መጠየቅ መቻል አለበት። የክራይም ኢንተርፕራይዝ ነው የምልበት ምክንያት ይሄ ነው። ሀኪሞች እየተደበደቡ ነው። ፍርሃት አለ። ምንድነው የሐኪሞቹ ጥያቄ? እንኳን ብመልስ ሐኪሞቹ አስር ሺህ ብጨምር ወይ አምስት ሺህ ብጨምር እንኳን ብጨምር፣ ሌሎቹም ይቀጥላሉ። መምህራንም ይወጣሉ። ግብርናውም ይመጣል። ሌላው ሲቪል ሰርቫንቱ፣ ሌላው በሙሉ ይወጣል። ስራ ሰራተኛው በሙሉ ደሞዝ ይወጣል ይጨመርልኝ ብሎ ይወጣል። ስለዚህ ይሄ እዚሁ ላይ እንቅጫው ነው እያሉ ያለ ሳንጨምር እነዚህም በተለያየ መንገድ ሳፕረስ እናደርጋቸው እዛ እንጨፍልቃቸውን። ትላንትና ዛሬ የነገርከንም በሙሉ ስለ አብይ አህመድ ነግረህናል። ዛሬ የነገርከንን በሙሉ ስለ ነፍሰ ገዳዩ ስለ አብይ አህመድ ጀነራሎች ነግረህናል። ትላንትና ስለ እነሱ ብዙ ነገር ነግረህናል። ስለዚህ የትኛውን ጌታቸው እንማል? ትላንትናውን ስለ አብይ አህመድ ድንቁርና፣ መሃይምነት የፖለቲካ ድንክነቱን፣ አደናጋሪነቱን፣ በቅዠት ዓለም መኖሩን፣ የትምህርት ማስረጃው ራሱ አጠራጣሪ የሆነው ያንን የነገርከንን ነው። እነ ብርሃኑ ጅላ እውቀት የላቸውም ያልከንን፣ እነ ባጫ ደበሌ ዳንሰኞች ናቸው ያልከንን ነው። የትኛውን እንመል የትኛውን እንመል? የኢትዮጵያ ሕዝብ ጌታቸውን ተጸይፎታል። ጌታቸውን ንቆት። ምክንያቱም በሕዝብ የተጠላውን አብይ አህመድን በመጨረሻ በመውደቂያው ሰዓት እግሩ ስሪዶ ስለተንበረከተ የኢትዮጵያ ሕዝብ ጌታቸው ረዳን ተጸይፎታል። አንዳንዶቹ ደግሞ ዋና ሪንግ ሊደርስ የሚባሉ ወሳኝ የሚባል ቮካል የሆኑ ሰዎችን ደሞዝ እንጨምርላቸው፣ እነሱ በገንዘብ እንያዛቸው፣ በሙስና ከዛ ዋና ዋና ዋናዎችን ከፈል ናቸው ሌሎቹ ጸጥ ይላሉ፣ ድምፅ አልባ ይሆናሉ። ዶክተር ሁሉም ድምፅ ማሰማት የሚችል ነው። አልገባቸውም። እነሱ አሁን የገጠመው ይሄ ብልጽግና መንግስት የገጠመው ፈተና ከአቅሙ በላይ ነው። ብልጽግና እያለ ያለው ግን አንዳንዶቹን በገንዘብ እንዲደልላቸውና ሌሎችን ዝም ያስብሉልን ነው። እንዴ የሰውዬው ትቢት ትቢት አይደለም፣ እንዲሁ ዘው ብሎ ከሰባት እያክፍለ ሄዶ ዶክተር እገሌ ስለተባለ ሁሉ እውቀት በሙሉ በእሱ ልክ ነው የሚሆነው። ስልጣን ሲኖር እንደዚህ ነው፣ ሁሉንም አቢስ ታደርጋል። ጌታቸው ረዳን ግን የምታውቁት ካለ ወይ ጸበል ወይ ምናምን ውሰዱት። ንግግሩ ማስጠላቱ፣ ኤቭሪቲንጉ ማስጠላቱ፣ ምንም አይነት ግርማ የሚባል ነገር ላይ ላይ የለም። ወዳጆች ካላችሁት ጸበል ውሰዱት። ነገ ጠዋት ወጥቶ የሚነግረን የአብይ አህመድን የብልጽግናውን አምላክ የብልጽግናውን ጌታ ተቀብያለሁ ማለት ነው የቀረው። የተከበራቸው የፕሮግራማችን ተከታታዮች፣ አብይ አህመድ የሁላችን ጠላት ነው፣ አብረን እንታገለው። በተለይ የትግራይ ህዝብ፣ የአማራ ህዝብ፣ የኤርትራ ህዝብ እጅ ለጅ ተያይዘ አብይ አህመድን ሳስወግደው ከመቼውም ፈላይ ኤርትራ ቢባ ትግራይ ቢባ አማራ ቢባ ብለን እጅ ለእጅ ተያይዘን አብይ አሕመድን እናስወግደዋለን።